በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ስንክሳር ዘወርሀ ታህሳስ ሃያ አምስት አንድ አምላክ በሆነ በአብ ወወልድ በመንፈስ ቅዱስ ስም ታህሳስ ሃያ አምስት በዚች ቀን ከግብጽ ደቡብ ጻ ከሚባል አውራጃ መጽኑ ሰብራ ከምትባል ከተማ የከበረ አባት ዮሐንስ ከማረፈ የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምዕመናን፣ ከእርሱም በቀር ልጅ የላቸውም። በዚህ ዓለም በሰርጉ ደስ ሲላቸው ዘንድ ወደው ላህዋ ደምግባቷ ያማረ ድንግል ብላቴና ያለ ፈቃዱ አጋቡት። ወደ ጫጉላ ቤት በሌሊት ገብቶ ዘወትር እንደሚጸልይ ቆመ። ወደዛችን ብላቴናም ቀረበ ቀረብ ብሎ፣ ይህ ዓለም ፍላጎቱ ኃላፊ እንደሆነ አንቺ ታውቂያለሽ ስጋችንን በንጽህና ለመጠበቅ እርስ በርሳችን እንስማማ ዘንድ እንስማማ ዘንድ የተፈቅጃለሽን አላት። እርሷም ወላጆች አስገድደው ላንተ አጋቡኝ እንጂ ስጋዊ ፍላጎትንስ እንዳላሰብኳት ሕያው እግዚአብሔር ምስክሬ ነው። አሁንም እነሆ እግዚአብሔር ልመናዬን ፈጸመልኝ ብላ መለሰችለት። ከዚህም በኋላ ድንግልናቸውን በንጽህና ይጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ዘመናት ኖሩ። የእግዚአብሔርን መልአክ ከሰማይ በመውረድ ክንፎችን አለብሳቸው ያድራል። ከጽድቃቸውን ብዛት የተነሳ ማንም ማንም ያልዘራትንና ያልተከላትን የወይን ተክል እግዚአብሔር በቤታቸው አበቀለ። አደጋ ወጥታ ከቤታቸው ጣሪያ በላይ ተንሳፈበች። እርሷ የድንግልናቸውን መጠበቅ ታመለክታለች። ይህ ስራ በሰው ተፈጥሮ ላይ ይከብዳልና ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሀሳብ አይነሳምን? እሳትን የሚታቀፍ ስጋው የማይቀጥል ማን ነው? የእግዚአብሔር ረድኤት የሚጠብቀው ካልሆነ ወላጆቻቸውን ብዙ ዘመን ሲኖሩ ልጅን እንዳልወለዱ ባዩ ጊዜ ጎልማሶች ስለሆኑ መሰላቸው። ከዚህም በኋላ የከበረ ዮሐንስ ከማ ይህም ማለት ነው ማለት ከማ ማለት ነው እንዲህ አለ። እህቴ ሆይ እኔ ወደ አስቄጥ ገዳም መሄድ ሂጂ የመነኩስ ዘንድ እሻለሁ፣ ግን ያላንቺ ፍቃድ ምንንም ምንም ማድረግ አይቻለኝም። እርሷም የምትሻውን አድርግ እግዚአብሔርም ከኔ የተፈታህ ያድርግህ አለችው። ይህንንም ባለችው ጊዜ ወደ ደራግል ገዳም ወሰዳት። በዚያም መንኩሳ እመምኔትም ሆነች፣ ድንቆች ታምራትንም የምታደርግ ሆነች። እግዚአብሔርንም አገለገለችው። የከበረ ዮሐንስ ከማም ወደ አስቄድስ ገዳም ይሄድ ዘንድ በወጣ ጊዜ ፊቱ የሚያበራ ሰው ተገለጠለትና ስላወጣጡ ጠየቀ። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኩሴ መሆን እሻለሁ አለ። ያን ፊቱ የሚያበራን ድህ ብሎ መከረው፣ ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳዱሪ በአት ሂደህ በእርሱ ዘንድ ኖር እርሱም የመነኮሰት የመንኩስን ያመንኩስህ የምንኩስናን ስርዓት ያስተምርህ! ያ ፊቱ ብሩህ የሆነ ወደ አባ ዳሩዲ በአታስ እስካደረሰው ድረስ እያጽናናው አብረው ተጓዘ። ይህ አባ ዳዱሪም ተቀብሎ አመነኮሰው እስከ እራቱ ጊዜ ምንኩስናንም ህግ፣ ስርዓት አስተማረው። ከዚህ በኋላ የእግዚአብሔር መልአክ ከአባ ዮሐንስ ሐጺር ገዳም በስተ ምዕራብ ሂዶ ለራሱ ከዚያ ማደሪያ የሠራ ዘንድ አዘዘው። ወደዚያም በሄደ ጊዜ ሶስት መቶ ሰዎች ወደ እርሱ ተሰብስበው የምንኩስናን ልብስ አለበሳቸው። ቤተ ክርስቲያንን ለራሳቸው ማደሪያ ሰሩ። ሥርዓትን፣ ምስጋናን የመቤታችን የማርያምን ውዳሴ ያስተማራቸው። በአንዲት ዕለት የመቤታችን የማርያምን ውዳሴዋን በቀለሊት ቁመው ሲጸልዩ የከበረ ዮሐንስ አትና የከበረ ሐዋርያው አትና ሰው ተገለጠና የረቂቁ ምስጢሮችን ገለጠላት። ከዚች ዕለት ወድህ በሰለስቱ ደቂቅ ጸሎት ፍጻሜ ቅዱስ አትናት ውስጥ የሚጠሩ የሚጠሩ የሚጠሩ ሆነ። ከዚህ በኋላ በአንድ እለት በአንድ እመቤታችን የከበረ የከበረች ድንግል ማርያም ተገልጣ ይህ አባ ይህ ቦታ ለዘለዓለሙ የማድ የእኔ ማደሪያ ናት። እኔም ካንተ ጋር እንድኖር ከልጆች ጋር እኖራለሁ። ስሜም በዚህ ገዳም ሲጠራ ይኖራል አለችው! ይህች ቤተ ክርስቲያን አምላክን በወለደች በመቤታችን ስም የተሰራች ናት። በላይኛው ግብጽ ገዳማት አሉ። በውስጣቸውም የሚኖሩ መነኩሳት በእርሱ ጥላ ስር መኖር መሆን ወደው ወደ እርሳቸው መጥተው የእርሱን ሥርዓት ማህበርና ሕግ ያስተምራቸው ዘንድ እየለመኑት ወደ እርሱ መልእክት ላኩ። እርሱም ከደቀ መዛሙርቱ አንዱን ስሙም ሲኖዳ የሚባለውን ጠርቶ እኔ እስከምመለስ ለመነኮሳቱ ቆምላቸው አለ። እሱም አባ ዮሐንስ ከማከላይኛው ግብጽ እስከሚመለስ በእግሮቹ ቆሞ አላንቀላፋም፣ በምድር ላይም አይተኛም። በተመለሰ ጊዜም ቁሙ እግሮቹን ማብጠው ተልጠው ከእርሳቸውም ትል ሲወጣ አገኙ። አባ ዮሐንስ አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህንን አደረግ? እኔ ቁምላቸው ብዬ ያዘዝኩ ስለ እኔ ሆነ፣ እንድታስደስታት፣ እንድታስተዳድራቸው፣ ስራቸውንም እንድትቆጣጠር እንድትታዘዛቸውም ነበር አለው። እርሱም ከእግሮቹ በታች ሲኖዳ አባቴ ሆይ ከእግሮቹ በታች ሰግዶ አባቴ ሆይ ይቅር በለኝ ከበጎ ስራ ምንም ምንም አልሰራሁም አለ። ከዚህም በኋላ ከዚህ ከኃላፊ ዓለም ድካም ተለይቶ በዘላለማው እየተላ ማደራ የሚያልፍበት ጊዜ ሲቀር ጥቂት ታሞ ነፍሱን በእግዚአብሔር እጅ ሰጠ አስረከበ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አርኪ ሰላም ለአጻብኤ ከ ወለ አጻፊሪ አዲ አስተዛ አስተሰረየ በጾሎተ በአምሳ ለማህቶ ተነዳዲ ፈጻሜ በፀዓተ ዮሐንስ ከማእን በለት ጓንዲ ወሰላም ከአበ ለአባ ዳሩዲ አርዑተ ቅዱሳን ዘተውሃብ በከሳዱ ይወዲ በዚች ዕለት በሚኖዳውያንና በሙአባውያን ዘመን መንግስት የነበሩ አምስቱ መቃባውያን በሰማዕትነት ሞቱ። ክፋትን የሚወዳት ስሙ ፂሩ ጻይዳን የሚባል አንድ ንጉስ ነበረ። ከዚህም ጣ ከዚ ከነበረ ከስልጣኑ በታች የጽሩ ጭፍሮችን አሉ። የሚመለከታቸውም ሀምሳ በወንዶች ሀያ በሴቶች ሀምሳት የተሰሩ ጣዋቶች አሉ። የሚያመልካቸውም ሀምሳ በወንዶች ሀያ በሴቶች አምሳሌ የተሰሩ ጣዋቶች አሉ። በጠዋትና በማታ መስዋዕትን ያቀርብላቸዋል። ሰዎችም እንደ ሰው ያስግድ እንደ ሰው ያስግድላቸው ነበር። ከቢንያም ወገን የሆነ ስሙ መቃቢያስ የሚባል አንድ ሰው ነበር። ለእርሱም መልክ መልካሞች የጸሉ ሶስቱ ልጆች አሉት። ከእርሳቸውም ግሳላውያን እንደ ድሮ እንቆ አንቆ የሚገድል አለ። በአንዲት አመታትም አንበሳ የሚገድ አለ በአንድ ጊዜ ሰይፈ መዝዛም በሰይፍ ውስጥ መቶ ሰው የሚገላለ እነርሱ እነሱ ውበትንና ግርማን የተሸከሙ ናቸው። ከሁሉ የሚሻው የልቡ ውበትን እነርሱ የስጋ ሞትን ያልፈሩ እግዚአብሔርን የሚያመልኩ ናቸውና። ንጉሱም እናንተ አመፀኞች ለአማልክቶቼ እንድትሰግዱ አላቸው። እነርሱ በአንድ ቃል እኛ ለረከሱ አማልክት አንሰግድም እኛም አንተንም ለፈጠረ ዚያ ህዝቡንም በእውነት በቀና ተጠብቅ ዘንድ ላገለገል ላነገሰ አንተ ግን አንተ ግን ቸለል ብለህ ለዘጋኸው እግዚአብሔር እንሰግዳለን እንጂ ብሎ መለሰለ ከዚህ በኋላ የተራዋራዊትን በላያቸው እንዲሰዱ አዘዘ እነዚያም ለቅዱሳን ሰግደው ተመልሰው ከሃዳውያን 75

እጅግ ተቆጥቶ ከሚነደው እሳት ውስጥ ይጨምሯቸው ዘንድ አዘዘ። ነፍሳቸውንም በእግዚአብሔር አስረከቡ። ከዚህ በኋላ የቅዱሳን ስጋ አመድ እስከሆነ የሚሆን ያቃጥሉ ዘንድ ዳግመኛ አዘዘ። እሳቱም ከቶ አልነካቸውም። ዳግመኛም ከባዶች ድንጋዮችን ከስጋቸው ጋር አስረው ከባህር ውስጥ ያሰምጧቸው ዘንድ አዘዘ። ባህሩም አሏጣቸው። ለዱር አራዊትና ለሰማይ ወፎች እንድጥሏቸው አዘዘ። አዕዋፍን ክንፎቻቸውን ጋር ደውላቸው አስራ አራት ቀኖች ኖሩ። ስጋቸውም እንደ ፀሐይ አበራ። ከዚህ በኋላ ይቀብሯቸው ዘንድ አዘዘ። ከዚህ በኋላ ያንን እግዚአብሔርን ህግ የዘነጋ ንጉስ ሌሊት በአልጋው ላይ ተኝቶ ሳለ እንዲ ቅዱሳን ተቆጥተው ሰይፋቸውን መዘው በፊቱ ቆመው ታዩት። በነቀም ጊዜ የሚበቀሉት መስሎታልና ፈርቶ ተንቀጠቀጠ። እነዚያም የከበሩ ሰማዕታት ክፉ ነገርን ስላላደረግንብህ እኛስ ክፉ ነገር እንከፈል አንከፈልም። በነፍስ ፍዳ የሚመጣ እግዚአብሔር ነውና ፍዳን የሚከፍል የሚከፍል ፈጣሪያችን እግዚአብሔር አለ። ነገር ግን ስለ እውቀቱና ማነስና ስለ ልቦናው ድንቁርና እኛ ደስተኞች እንደሆነ ተገለጠን ተገልጠን ታያለን። እኛ ስገደልከው መስሎን እኛ ስገደልከው መስሎን ድነት ድነትን አዘጋጀንልህ አዘጋጀንልህ የጣዋቶችን ካህናት፣ አንተ ግን ለዘ ለዘላለሙ መውጫ ወደ ሌለበት ወደ ገሃነም ትወዳለህ አሉት። ከዚህ በኋላ ከሰው ከእርሱ ተሰወሩ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። አርኬ ሰላም እብል ለመቃቢያ ሳምስቱ ተነሳኦሙ ሶበ እምድረ በእሳት ሞቱ ለዘቀትሎሙ ንጉስ ይቤለዋ ሎቱ ይኩነነ ረብሰ ነፍሰ እህይንተ ሞትነ ዝንቱ በእግዚአብሔር እምነ ቦቱ በዚችም ቀን ደግሞ የከበሩ የመነኩ የመኮነን ሊቆናዎች የታማኝ ሚስቱ ተጋዳይ የሆነ የታናሽ መነኩስ የዳንኤል መታሰቢያው ነው። በረከቱ ከእኛ ጋር ትኖር አሜን። በመምህር ዳቆን ዮርዳኖስ የተጻፈ መቃቢያት እግዚአብሔር ሰማይና ምድርን ምድርን ሀያ ሁለቱን ስነ ፍጥረት ፈጥሮ አዳምን ገዥ አደረገው አክሎን በነፍስ ህዮ አድርጎ በመንፈስ ቅዱስ አክብሮ ነብይና ካህን አድርጎ ከአንዲት እፀ በለስ በቀር በፍጥረት ሁሉ ላይ አሰለጠነው። አባታችን አዳም ግን ስህተትን አግኝቶት ከገነት ወጣ፣ መከራና ፍዳ አገኘው። በኋላ ለመቶ ዓመት አልቅሰውን ንስሐ ገባ። ጌታም ንስሐውን ተቀብሎ ከልጅ ልጅ ተወልጂ አድንሃለሁ የሚል ተስፋ አድነትን ሰጠው። ስለዚህም ምክንያት ለ5500 ዓመታት ትንቢት ሲነገር፣ ሱባኤ ሲቆጠር ወደ ታች ሲቆጠር፣ በምሳሌም ሲመለስ ኖሮ ከደፍ ከገደፍ ከደግ ፍጥረት አዳም እስከ ኖኅ ድረስ የሴት ልጆች እግዚአብሔርን በንጽሕና ሁሉና በደብር ቅዱስ አመለሰ አመለከው። ትንሽ ቆይቶ ግን ስለተቀላቀሉ ከቃየኑ ልጆች ጋር በማየ በማይ ደምሰ ሲጠፉ በጻድቅ ሰው ነው የተጀመረ ትውልድም የእግዚአብሔር ለመንጋው ጊዜ አልፈጀበትም ለመዘንጋት አልፈጀበትም። ነገር ግን ከሴም ዘር ቅንዓት ጻድቅ ሰው አብርሃም ተገኘ። ቀንና ጻድቅ ሰው አብርሃም ተገኘ። ከእርሱም ይስሐቅ ከዚያም ያዕቆብ ደጋጉ ተገኙ። ያዕቆብ እስራኤል ተብሎ በልጆቹ ሕዝብ እግዚአብሔር የተባለ ነገድ ተመሰረተች። በተሳይፋ በተሳይ የፈይ ምድርም በከነአን እንዳይኖሩ ረሃብ ምድር ምድረ ግብጽ አወረዳቸው። በዚያም በሁለት መቶ አስራ አምስት ዓመታት በጭንቅ የባርነት ሕይወትን አስተላለፈ። እግዚአብሔርም ስለ ወደ አጁ አብርሃም ሲል እስራኤልን አሰባቸው። የዋና ጻድቅ ሰው ሙሴና አስነስቶ እስራኤልን ከግብጾ ባርነት አዳነ። ይኸውም በጸናች እጅ በበረታሽ ክንድ በዘጠኝ 1 አስረኛ ሞተ በኩር በ11 ስጥመተ ግብፃውያን አጥፍቶ ነው። የመንገዱም ጥላቶቻችን እየተበቀላቸው ነው። ከዚያም ዘመን ጀምሮ እስራኤል በመሳፍንትና በካህናት የሚተዳደሩ ሆነ። አስቀድሞ ሙሴ በምስ በምስ በምስፍና አሮን በክህነት መሯቸው። ቀጥሎ በቅዱስ ሙሴ እስያሱ በአሮን አለ አሰር ተተኩ። ከዚህ በኋላ ለሶስት መቶ አመት ያህል መሳፍንት እየተቀላቀሉ አስተዳደራቸው ሲበሉና ሲበሉና ሲጠጡ ሲበ ሲበ አስተዳደራቸው ሲበድሉና ጠላት እየገዛቸው ሲጸጸቱ በጎ መስፍን እያመጣላቸው ከነቢዩ ሳሙኤል ደረሱ። በዚያም ጊዜ ህዝቡ እንደ አሕዛብ ሥርዓት ንጉሥ በፈለጋቸው በፈለጋቸው ክፉኑ ሳኦል ለ40 ዓመት ገዛቸው። ቀጥሎ ግን እንደ አምላክ ልብ የሆነ ቅዱሱ ሰው ጻድቅ ዳዊት አነገሳቸው። ጻጃን ግሳቸው እስራኤል ከፍ ከፍ አለው። ከቤተልሔም እስከ ሩዐን ቆይተው ግን እስራኤል እስራኤል ከሁለት ተከፈሉ። አስሩ ነገር በሰማርያ ሲኖሩ ግን ስለባልዙ ስለበዙ ስልምናሶር ማርኮ አስራ አውርዷቸው አስራ አስርዷቸው ባሮቹ አደረጋቸው። ሁለቱ ነገር ደግሞ ሁለቱ ነገር ደግሞ ከ ከብረው ገነው በኢየሩሳሌም ቢኖሩ እነርሱም አመፀኞች ነበሩና ናቡከደነፆር ወስዶ የባቢሎን ባሪያ አደረጋቸው። እግዚአብሔር ግን እንደ ነቢያቱ ቃል ሰባው ዘመን ሲፈጸም በኃይል ወርዳ ወደ እርሳቸው መለሳቸው። በዚያም ዘሩባቤል የሚባለው ሰው ንጉሥ ነገሰ። ቤተ መቅደስ ግን ታንጻቸው ኖሮ ኑሮ ኖሩ። ከታታቸው ግን መቃቢያ አልነበረውም አልነበረውምና ከዘሩባቤል በኋላ ቀን ንጉስ ማድረግ ማግኘት አይቻለም። እግዚአብሔር ግን ምሕረቱን እና መግባቱን አይተም አይታመነው አለአዛር የመሰሉ ደጋግ ካህናት የመሰሉ ደጋግ ካህናት እያስነሳ ሰው ከእስከሚሆንበት እስከሚሆንባት ቀን ድረስ አቆይቷቸው፣ በዚያች ምክንያት ይህ ዘመን ዘመን ካህናት ተብሏል። በዚህ በዘመነ ካህናት ውስጥ ደግሞ በጎነታቸው የታወቀላቸው ግን ደግሞ መከራዊ በዛ እስራኤላውያን ነበሩ ብዙ ጊዜ የሚጠሩ መቃቢያስ በሚባል ሰው ነው በያዕቆብ እስራኤል በኤርብሮን ዕብራውያን በይሁዳ አይሁድ በፋሪስ ፋርሳውያን በሳዶቅ ሰዱቃውያን እየተባሉ ሁሉ እነዚህ በአባታቸው በመቃቢያስ ምክንያት መቃቢያስ ተብሏል ታሪካቸው ሰፊ ነውና መቃብያስ የተጻፈ ሲሆን እኛ እኛ ግን በአጭሩ አንዷን ታሪክ ዘለላ ብቻ እንመልከት። በዘመኑ መቃብያስ የሚባል ደግ ሰው ደግ ሰው በመጽሐፈ መቃብያስ ምዕራፍ 5 ከቁጥር 3 ወንዶች ልጆችን መቃብያስ ሲሆን ወልዶ እነዚያ የመልእክት ይራቁ ቀይራችሁ የማይባሉ በጠባይም እጅግ የተመሰገኑ በኃይላቸው ጽናታቸው የተፈሩ ነው ነበሩ በተለይ ሶስቱ ግርማን አራዊትንና አንበሳን ደብ ታግለው ያሸንፉ፣ በጦርነትም ጥላትን ያንበረከኩ ነበሩ። ታዲያ ይህ ሁሉ የተሳጣቸው ከእግዚአብሔር እንደሆነ ያውቁ የነበርና ፈጣሪያቸውን በንጹህ ልብና ያመልኩ ነበር። በዘመኑ ደግሞ ሞአባውያንና ሜዶናውያን አካባቢውን ያስገብሩ ነበር። በተለየ የሞአብ ንጉሥ ጺሩጻይን ከክፋቱ ብዛት ሰባ ሰዎች አወታትን በወንድና በሴት ምሳሌ አስቀርጾ ያመልክ ነበር። ከዚያ አልፎ ሕዝቡን አምልኩ እያያውቁ ቀጣይ

ስላሉ ለአንበሳ አጣላቸው። አንበሶችም ለቅዱሳን ሰግደው፣ የንጉስ ወታደሮች ፈጃቸው። እርሱም ሶስቱን እስር ቤት ሶስቱን እስር ቤት አስጣላቸው። ቀጥሎ አምስቱን አስወጥቶ በሰይፍ አስመታቸው ከ ከተገደሉ በኋላም ወደ ውሃ ጣላቸው፣ በእሳት አቃጠላቸው ነበር። ባይሳካለት፣ ስለት ተቆጣ። ሳይቀበሩ እንዲጣሉ አዘዘ። በአስራ አራተኛው ቀን በኋላ የቅዱሳኑ አካል እንደ መብረቅ እያበራ ተገኝቶ በክብር እንዲቀበር ሆኗል። ታሪካዊ ቀሪው ታሪካችን በመጽሐፍ መቃብያን የተጻፈው እንመለስ፣ እንመልከት መቃብያት አይደለም። በመጽሐፈ መቃብያት የተጻፈ አይደለም። አባ ዮሐንስ ከማ ዮሐንስ አቦ ቅዱስ ዮሐንስ ከማ በዘመነ ጻርቃን በተለይ በአምስተኛው ክፍለ ዘመን ከተነሱ አበው አንዱ ነው። ቅዱስ ጻድቅ ሕይወት ስለነበረው ዜና አበው ሰፍታ ተጠቅሏል። በስፋት ተጠቅሏል። መጽሐፈ ስንክሳር ከማ የሚለውን ከማ ብሂል ካም ማለት ካም ማለት ነው ይላል። ካም የሚለው ደግሞ ብዙ ጊዜ መልካቸው ጨቆር ላሉ ሰዎች የሚሰጥ የሚሰጥ ነው። በነበረው ደቡብ ግብጽ የነበረት አባት መሆኑን ዘር ሀረጉ ከቅዱሳ መሆን ሊሆን እንደሚቻል ይታመናል። በቅዱስ በተስፋ የሚታወቀው በድንግልና ህይወቱ ነው። መልካም ቤተሰቦች በስርዓት አሳድገው እንዳሉ እንዲህ ቢላቸው ብቸኛ ልጃቸው ነውና ፈጽሞ ሊያሳዝኑ ሊያዝኑበት ነው። ደስታቸው ለቤተሰቦቹ ሰውቶ ሰውቶ በተክሊል ተዳረው እርሱ የሚሻው በድንግልና መኖር ነው። ጥበበኛ እግዚአብሔር ሚስት የተቀደሰች እንድትሆን አደረጋት። በሰርጋቸው ምሽት በሰርጋቸው ምሽት ቅዱስ ዮሐንስ ከማ መልከ መልካሙ ሙሽራ በድንግልና ይኖር ዘንድ ቢጠይቃት በደስታ ነባች። ምክንያቱም እርሷም ያገባቸው ቤተሰብ ለማስገደድ ለማስደሰት እንጂ ፈቅዳ ፍቃዷ በድንግልና መኖር ነበር ሁለቱም ስላድ ስለቱም ስላደረጋ ስላደረጋላቸው ስላደረገላቸው ፈጣሪን እያከበሩ ድንግልና ህይወትን ተጋድለው ቀጠሉ። ቅዱሳኑ በአንድ አልጋ ላይ ተኝተው እንደት። ምንጣፍን እያነጠፉ አንድ ልብስን በጋራ ለብሰው እያደሩ ድንግልናቸውን ጠበቁ። አምላክ ቅዱስ ዲሜጥሮስ ቅዱስ መልአኩን ልኮ በመካከላቸው ያደር ክንፉንም ያለብሳቸው ነበር። ክብራቸው የሚገለጽን ቤተሰባቸው መልካም ታላቅ ዛፍ ያለ ማንም ተከታይነት አበቃለን በዚህች ዕለት ግን ቅዱስ ዮሐንስ ከማ በዚች ጊዜም ግን ቅዱስ ዮሐንስ ከማ ድንግሊቱን ሚስቱን የከተማ ኑሮ ይበቃ ይበቃን፣ ወደ በረሃ እንሄዳለን አላት። እርሷም ፍቃድ ፍቃድ ፈቃዴ ነው ስላለችው እርሷም ወደ ገዳ ወደ ደናግል ገዳም አስገብተው እርሱ ወደ አስቄትስ ገዳም ተጓዘ ተጓዘ። ቅድስቲቱ አስቀድማ ጸጋው ወስቶላት ነበርና ድውያንን ትፈውስ ነበር ከገዳሙ እመምኔት ሆና መርታ በክብር አረፈች። ቅዱስ ዮሐንስ ከከማም በቅዱስ መልአክ መሪነት መጀመሪያ ወደ አባ ዳሩዴ ሄዶ መነኮሰ። በመጨረሻም በቅዱስ ዮሐንስ ሐጺር ገዳም ጎን ማደሪያ አነጸ። በዚያም በመቶ የሚቆጠሩ ደቀ መዛሙርት አፍርቶ በአበመኔነት አገለገለ። ለእመቤታችን ለቅድስት ድንግል ለእመቤታችንና ለቅዱሳትናት ውስጥ ልብ ፍቅር የነበረ ቅዱስ ቅዱሳኑ ከበረታቸው የቅድስና ዘመን የቅድስና ዘመን በኋላ በዚች ቀን በከበረ አርፎ ተቀብሯል። አምላከ ቅዱሳን አይራድ ይራዳን ይባርከን ይቀድሰን ከወዳጆቹ በረከት ረድኤት ይላክልን። አሜን አሜን፣ በእውነት ይሁን ይደረግለት ይደረግልን። ታህሳስ ሀያ አምስት የሚከብረው አምተ ቅዱስ አባል፣ ቅዱስ ቅዱስ፣ አምስቱ መቃብያስ፣ ቅዱስ እስከማ እና የተቀደሰ ምስቱ ቅዱስ አባ መን፣ ቅዱስ ቅዱስ፣ አባ ዳንኤል መነኮስ ቅዱስ ኒቆላዎስ መኮንን ወራ ይባላል። ቅዱስ መርቆሮስ ሰማዕት፣ ቅዱስ ቴክላ ማርያም፣ ቅዱስ አቡነ ከዝር ሰማዓት ቅዱስ ዲመድ ድማዴዎስ ሶሪያዊ፣ አቡነ አቤ፣ ቅዱስ አባ ቅዱስ አባ አቡነ አፈር ጻድቅ። ቃሊንም ቃሊን የሚጠብቅ በትዕዛዜም ጸንቶ የሚኖር በረከትን የሚያገኝ በእኔ ዘንድ የከበረ እርሱ ነው። ቃሌን የሚጠብቅ ጸንቶ የሚኖር ሰውን ሁሉ ከምድር የተገኘ ልብን ይበላል። ቅን ልብ ያላቸው ደጎች ነገስታት ወደ ገቡበት ወደ ገነትም ገብቶ ይኖራል። መቃቢያስ 12 1243 ሳቅረም ኩማሌታ ዘክሪያላ መመለ ዘንድ ተየመጻፈን ተረፈ ጉዮ ጸርቀበት ለተወከፈ መላባን ዘጥረ ነቢያ አራ